እንዴት ናችሁ? ውዴ ዚ ቻናል ተከታታዮች ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲዳረስ ቪዲዮን ላይክ በማድረግ ጀምሩ። ትላለው ከተለያዩ ምንጮች በርካታ መረጃዎችን ወደ እናንተ ይዤ መጥቻለው። አብራችሁን ቆዩ። አርሰናል እንግዲህ በሜዳው በፒኤስጂ ከተሸነፈ በኋላ ብዙዎቹ የአርሰናል ደጋፊዎች ተስፋ ወደ መቅረት ያዘነበሉ ይመስላል። እና የአርሰናል የመሃል ሜዳ ተጫዋች የሆነው ሞሬኖ አሁንም አርሰናል ዋንጫውን የማግኘት ተስፋ አለሁ ሲል ተናግሯል። የአርሰናሉ አሰልጣኝ ሚካኤል አርቴታም የደርሶ መልሱን ጨዋታ እንደምናሸነፍ ባለሙሉ ተስፈኛ ነኝ ሲል ተደምጧል። በመጀመሪያው ጨዋታ ችግራችን የሆነው የጎል እድል መፍጠር ሳይሆን አጋጣሚዎችን በአግባቡ የመጠቀም ችግር ነው ሲል ተናግሯል። በነገራችን ላይ በኤክስጂ አርሰናል አንድ ነጥብ ስድስት አምስት ነበረ ፒኤስጂ በበኩሉ 1.14 ኤክስፔክትድ ጎል እንደነበረው ይታወቃል ና እዚህ ጋ የግብ ጠባቂያቸውን ብቃት አርሰናሎች ጎል እንዳያስቆጥሩ ምክንያት እንደሆነም ይታወቃል ና እዚህ ጋ አርሰናል የማሸነፍ እድሉ ከፍ የሚያደርግለት የቶማስ ፓርቲ መመለስ ሲሆን ራይስ ታዲያ አሁን ቶማስ ፓርቲ የሚመለስ ከሆነ ነምበር ኤይት ሮሉን የሚያገኝ ይሆናል በተለይም እንግዲ የቲሙን ስትራክቸር ና ሶሊዲቲ የቶማስ ፓርቲ መመለስ ይጨምርለታል ተብሎ ነው የሚጠበቀው። የራይስ ወደፊት ተስቦ መጫወት ለኦዲጋርድ የጎል እድሎችን እንዲፈጥር ያግዟል ተብሎ ይጠበቃል። አርሰናል እንግዲህ ከሜዳው ውጭ ያለው ሪከርድ ጥሩ የሚባል ነው። ለአብነት ያህል ከማድሪድ ጋር በሳንቲያጎ በርናቦ ባደረገው ጨዋታ ከጥሩ ጨዋታ ጋር የመድረኩን ንጉሥ የሚባለውን ክለብ ማሸነፉ የሚታወስ ጉዳይ ነው። በስነ ልቦና አንጻር የአሸናፊነት መንፈስን ተላብሶ እስከገባ ድረስ የጨዋታውን ውጤት መቀልበስ ያዳግቷል ተብሎ አይጠበቅም። መድፈኞቹ የመጀመሪያ ያቅናቸው እንግዲህ የፊት መስመር አጥቂና ሚድፊልደር ማስፈረም እንደሆነ ይታወቃል። አንድ ግብ ጠባቂ የማስፈረምም ሀሳብ አላቸው። እንግዲህ እንደ ስካይ ስፖርት ዘገባ ከሆነ ታዲያ የአርሰናሉ ስፖርቲንግ ዳይሬክተር አንድሪ ቤርታ የቪክተር ዮክሬሽ አድናቂ መሆናቸው ከዚህ በፊትም አሳውቂያቸዋለሁ ና መድፈኞቹ ታዲያ ክሊኒካል የሆነ አጥቂ ባለማግኘታቸው ብዙ ጊዜ ዋጋ ሲከፍሉ መመልከት ወይም ማስተዋል ችነላል ና ተጫዋቹ ለማስፈረም ታዲያ የቃል ስምምነት እንዳደረጉ የተገለጸ ሲሆን አርሰናሎች 51 ሚሊዮን ፓውንድ ወይም ደግሞ 60 ሚሊዮን ዩሮ አርሰናሎች ለሲውድናው የጎል አውሪ ለማቅረብ ዝግጁ መሆናቸውም ታውቋል። እንግዲህ ይህንን ተጫዋች ለማስፈረም በርካታ ንግግሮች መካሄዳቸው ይታወቃል። በተለያየ ጊዜ እንግዲህ ንግግሮች የተካሄዱ ሲሆን በርካታ የአውሮፓ ክለቦች በተጫዋቹ ላይ ፍላጎት ማሳየታቸውን ተከልትሎ አርሰናሎች የተጫዋቹን ዝውውር ከወዲሁ ለመጨረስ ሀሳብ እንዳላቸው ታውቋል። በሞሮኮ የሚገኘው የዜና ምንጭ እንዳሳወቀው ከሆነ አርሰናል ከሌስተር ሲቲ ኤል ካኑስን ለማስፈረም ንግግር ጀምረዋል። የመጀመሪያ ፕሮፖዛሉን ወደ 25.5 ሚሊየን ፓውንድ ነው እንግዲህ አርሰናሎች ማቅረብ የቻሉት የ 20 ዓመት ተጫዋች ሰባት የጎል አስተዋጽኦ ያለው ሲሆን አርሰናሎች ተጫዋቹን የማምጣት ፍላጎታቸውን እየጨመረው የስኳድ ደብሳቸውን እንግዲህ ለማስፋት ወይም ለመጨመር ካላቸው ፍላጎት አንጻር እንደሆነም ታውቋል። እንግዲህ አርሰናል በይፋ የአስቶንቪላውን አጥቂ ለማስፈረም ስራዎችን ጀምሯል። በተለይም እንግዲህ አስቶን ቪላ ተጫዋቹን ለመልቀቅ ዝግጁ መሆኑን ተከትሎ አርሰናሎች ተጫዋቹን በቅናሽ ዋጋ እናገኘዋለን ብለው ያስባሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ መድፈኞቹ በጃንዋሪ የትራንስፈር መስኮት ማግኘት ያልቻሉትን ተጫዋች በክረምቱ የዝውውር መስኮት እንደሚያስፈሩትም እንግዲህ ተስፋ ሰንቀዋል። የአርሰናሉ ተከላካይ ካላፊዮሪ እንግዲህ ከጉዳቱ ሙሉ ለሙሉ እንዳገገመ ታውቋል እንግዲህ በተለይም ደግሞ አርሰናል በሻምፒዮንስ ሊጉ ፒኤስጂ ለሚገጥምበት ጨዋታም እንደሚደርስ እንግዲህ ታውቋል እና የካላፊዮሪን ግልጋሎት ማግኘቱ በመከላከሉ ረገድ አርሰናሎች እንዲጠናከሩ ያደርጋል ተብሎ ይጠበቃል። በፒኤስጂ በኩል ኦስማን ዴምቤሌ ለረቡ የመልስ ጨዋታ የመድረስ እድሉ እንግዲህ ዝቅተኛ እንደሆነ ታውቋል። ሚካኤል አርቲታ ስለ ማክስ ዶማን አስተያየቱን ሰጥቷል። እንግዲህ በቅርቡ የምናገኘው ማክስ ዶማን አለ እሱ የወደፊት እቅዳችን አንድ አካል ነው። እስቲ እድገቱን እንመልከት፣ ግን ትልቅ ባለተስቶ እንደምናገኝ እርግጠኛ ነን ሲል ተናግሯል። እንግዲህ ማክስዶማን በጣም አስደናቂ እንቅስቃሴን እያሳየ ይገኛል። እንግዲህ ሚካኤል አርቴታም ለተጫዋቹ ዕድል እንደሚሰጠው ፍንጭ ሰጥቷል። ናይጄሪያዊው ተጫዋች አዴሜላ ሉክማን በአርሰናል የክረምት ዝውውር መስኮት እቅድ ውስጥ ገብቷል። አርሰናል በክረምት ማስፈረም ከሚፈልጋቸው ተጫዋቾች መካከል ውስጥ ሉክማን ተካቷል። ተጫዋቹ በጣሊያኑ ክለብ አሪፍ እንቅስቃሴን እያደረገ ይገኛል። ሉክማን በክረምቱ የዝውውር መስኮት ከአትላንታ ጋር መለየት ይፈልጋል። የ27 ዓመቱ ሁለገባት በቀጣይ ማረፊያው አርሰናል ሊሆን እንደሚችልም ተጠቁሟል። እንግዲህ በተለይም ደግሞ ይህ ተጫዋች ከአሰልጣኙ ጋር ጥሩ የሚባል ግንኙነት የለውም ይህንንም አስከትሎ ነው እንግዲህ በክረምቱ አትላንታን ለመልቀቅ ፈቃደኛ እንደሆነ እየተገለጸ የሚገኘው አርሰናሎችም ተጫዋቹን ለማስፈረም እንደሚሰሩ ተገልጿል አርቴታ ስለ ሳሊባም እንግዲህ እንዲህ ሲል ተናግረዋል። እርግጠኛ ነኝ እዚህ በመሆኑ ደስተኛ ነው፣ ምክንያቱም ከእሱ ጋር እናወራለን። ከእኛ ጋር መቀጠል እዚሁ መሆን ነው የሚፈልገው ሲል ተናግረዋል። ዩሊያም ሳሊባ እንግዲህ ስሙ ከሪያል ማድሪድ ጋር እንደተያዘ የሚታወቅ ጉዳይ ነው። ነገር ግን አርሰናሎች ተጫዋቹን ይለቁታል ተብሎ አይጠበቅም። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ነው ታዲያ